እነዚህም ቅንብሮች ሰብዲንግስ በመቀየር የአንድሮይድ ስልክዎን የባትሪ ህይወትና ፍጥነት በእጥፍ ይጨምሩ። የነቁ ወይንም አክቲቭ የሆኑ ብዙ የማይጠቅሙ አፕስ ስላሉ እነዚህን ሴቲንግ በማስቆም ስልካችሁን ሁለት እጥፍ ፈጣን ማድረግ ይችላሉ ብዙ ሰዎች ስለነዚህ እውቀት የላቸውም አይጠቀሙም ወይም ነገር ግን አሁንም ይሰራሉ ባትሪውን ቶሎ ቶሎ ይጨርሳሉ እድሜውን ያሳጥራሉና ከበስተጀርባ ሲሰሩስኩ ይቀንስታል በዚህ ቪዲዮ ውስጥ ስልክዎ በፍጥነት እንዲሰራ እና በአንድ ቻርጅ ረዘም ላለ ጊዜ እንዲቆይ እነዚህ ሴቲንግስ ምን እንደሆኑ እና እንዴት ማስቆም እንደሚችሉ እናሳያችኋለሁ ይህን ቻናል ሰብስክራይብ ካላደረጋችሁት ሰብስክራይብ አድርጉና ውስጥ ቪዲዮ። ስቴፕ አንድ የአቅራቢያ መሳሪያ መቃኘትን አስቁሙ። ማጥፋት ያለቦት የመጀመሪያው ባህሪ የአቅራቢያ መሳሪያ መቃኘት ነው። አንድ ወደ ቅንብሮች ይሄዱ። ሁለት ወደ ጎግል ወደ ታች ይሸብልሉ፣ ስክራዎ እና በላዩ ላይ ይንኩ። ሶስት ሁሉም አገልግሎቶች መታ ያድርጉ፣ ወደ ታች ይሸብልሉ እና መሳሪያዎች እና ማጋራትን ይንኩ። አራት መሳሪያዎችን መታ ያድርጉ። ይህ ባህሪ እርሶ ሊገናኙቸው የሚችሏቸው መሳሪያዎች ካሉ በአቅራቢያ ካሉ ለማረጋገጥ ብሉቱዝን በመጠቀም አካባቢውን በየጊዜው ይቃኛል። ባትሪውን በከፍተኛ ሁኔታ ያሟጠዋልና አላስፈላጊ ነው ምክንያቱም ከሌላ መሳሪያ ጋር መገናኘት ከፈለጉ ለምሳሌ ፎቶ ወይም ቪዲዮ ለመላክ በቀላሉ ብሉቱዝን ራሱ ማብራት መሳሪያውን መፈለግ እና ማገናኘት ይችላሉ። አሁንም ሌላ ተመሳሳይ ባህሪን እናሰናክል። አንድ ወደ ዋናው የቅንብሮች ገጽ ለመመለስ ሶስት ጊዜ ተመለስን ይንኩ። ሁለት ወደ ላይ ሸብልሉ እና ፍለጋን ይንኩ። ሶስት አቅራቢያን ይተይቡ እና በአቅራቢያ ያሉ መሳሪያዎችን መቃኘትን ይምረቱ። አራት እንደገና ነካ አድርገው ያጥፉት። ይህ ባህሪ ከቀዳሚው ጋር ተመሳሳይ ነው፣ ስለዚህ እሱም ማጥፋት ባትሪውን ይቆጥባል። ስቴፕ ሁለት ሁለት የቋሚ አታሚ ፍለጋን አሰናክል። ስልክህ የሚገናኝበት አታሚ ፕራይንደር ያለማቋረጥ እየፈለገ መሆኑን ታውቃለህ። ይህ ባትሪውን የሚያሟጥጥ እና ስልክዎን የሚያዘገየው ሌላ የማይጠቅም ባህሪ ነው። እሱን ለማሰናከል አንድ ቅንብሮችን ይክፈቱ እና ፍለጋን ይንኩ። ሁለት ማተምን ይተይቡ እና በላዩ ላይ ይንኩ። ነባሪ የህትመት አገልግሎቶችን መታ ያድርጉ።

አላስፈላጊ ያጠቃቀም ክትልን ያጥፉ። ስልክዎ ከበስተጀርባ ያለውን ያጠቃቀም ባህሪውን ይከታተላል፣ ይህም ባትሪውን ያጠፋል። ይህንን ለማሰናከል አንድ ወደ ቅንብሮች፣ ወደታች ወደ ታች ይሸብልሉ እና ዲጂታል ደህንነት እና የወላጅ ቁጥጥሮችን ይንኩ። ሶስት በላይኛው ቀኝ ጥግ ላይ ያሉትን ሶስት ነጥቦች ይንኩ እና መቼቶችን ይምረጡ። አራት የአጠቃቀም ዳታ መዳረሻን መታ ያድርጉ። አምስት በዝርዝሩ ውስጥ ቅንጅቶችን ፈልግና ፍቃድ ከሚለው ቀጥሎ ያለውን ማብሪያ ማጥፊያ ያጥፉ። ይህ ስልክዎ የባትሪ ዕድሜ ሊያሽሽል የሚችለውን የመተግበሪያ አጠቃቀሙን በተከታ ተከታታይ እንዳይከታተል ያደርገዋል። ስድ አላስፈላጊ የመተግበሪያ ማሳወቂያዎችን አሰናክል። በጣም ብዙ ማሳወቂያዎች ባትሪውን ሊያሟጡት ይችላሉ። የማይፈለጉትን እንዴት እንደሚያሰናክሉ ነው። አንድ ቅንብሮችን ይክፈቱ እና ፍለጋን ይንኩ። ሁለት ማሳወቂያዎችን ይተይቡ እና የመተግበሪያ ማሳወቂያዎችን ይንኩ። ሶስት በዝርዝሩ ውስጥ ይሸብልሉ እና ለማይፈልጓቸው መተግበሪያዎች ማሳወቂያዎችን ያጥፉ። ለምሳሌ ከጃዋይሽ ማሳወቂያዎች ላይፈልጉ ይችላሉ፣ ነገር ግን የዋትሳፕ ማሳወቂያዎች ያስፈልግዎታል። የባትሪ ጥበቃን አንቃ። የባትሪ ዕድሜውን ለማራዘም የባትሪ ጥበቃን አንቃ። አንድ ቅንብሮችን ይክፈቱ እና ፍለጋን ይንኩ። ሁለት ባትሪ ተይቡ እና የባትሪ ጥበቃን ይምረጡ። ሶስት ያብሩት እና መሰረታዊ ሁነታን ይምረጡ። ይህ ስልክዎ አንድ መቶ በመቶ ቻርጅ ላይ ለረጅም ጊዜ እንዳይቆይ ይከላከላል። ይህም በጊዜ ሂደት ባትሪውን ሊጎዳ ይችላል። ሲነቃ ባትሪ መሙላት በአንድ መቶ በመቶ ይቆማል እና ባትሪው ወደ ዘጠና አምስት በመቶ ሲቀንስ ብቻ ይቀጥላል ይህም ከመጠን በላይ መሙላትን ይከላከላል። በተለይ ስልካችሁን ሌሊት ሰክታችሁ ለምታድሩ ይሄ ጠቃሚ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች ሊጠቅም ለሚችሉ ስለሚችል ማጋራት ያስቡበት። ስለተመለከታችሁን እናመሰግናለን። ሰብስክራይብ ያድርጉን ሀሳባችሁ